ሰላም፣ ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? ዛሬ እንግዲህ ባይዘዌ ቲኑን ረስቼላት አይደለም። ያው ግን ሶፍት ይዛ ምናምን ምናምን ብዙ ነገር ያው እቤቴም ሸኝታኛለች እና በዛ ምክንያት ነው ዛሬ ከኔ ጋር እንድትመጣ ያደረኩት እንጂ ረስቶኛል እንጂ ተናድጄባታለሁ። ያው ግን እሷ አፉ ብያታለሁ። እነዛ ጋር ግን ገና ታሪክ አለ። እነዛ ጋር ብዙ ታሪክ አለ። እንደውም ከቲኑ ጋር ልናረጋግ ያሰብነው ብዙ ነገር አለ እናወራችኋለን እና ፋሚሊዎች፣ እንዲናችሁልኝ በአገር ውስጥም በውጭም ያላችሁ የኔ ፋሚሊዎች፣ የኔ ወዳጆች፣ የኔ ፈንዲሻዎች፣ የኔ ቅመሞች እንዲናችሁልኝ፣ እኔ በጣም ደህና ነኝ። ቲኑም እንደምትይዋት፣ እኔ ባይ ዘ ወይ ቲኑ ጋር ያለው ውበት ማለት ነው፣ ገና እንትን አላለን። የምሬ ነው የምነግራችሁ። አልተወራም ማለት ነው። እኔ ጃፓንዳ እንደዚህ ብሎሽ ያቀልግል። የምሬ ነው የምነግራችሁ እና ቲኑ በጣም ቆንጂ ልጅ ነች። ያው እንደ በቃ እኔ ታውቃላችሁ፣ ለእናንተ አልነገርም። ወልዮች ቆንጂ ቆንጂ ነች ይባላል። በቲኑ ግን ያው ተመሰከረ። እና ፋሚሎቼ ዛሬ የመጣ ነው እንግዲህ በአዲስ ቪዲዮ። ከነ ማን ጋር ነን? ያለ ነው ከነ ረ ምላ ረምላ ቤት ዛሬ ተገኝተናል ማለት ነው። ረምላ ወልዳለች፣ ታውቃላችሁ። ረምላ መጠየቅ አለብን ብለን ከችልና የምር በጣም ሰርፕራይዝ እስከ ዛሬ ታውቃላችሁ፣ ፕራንክ ፕራንክ ሲደረግ ነበር ምናምን። ረምላ የምር አላመንኩም ነበር፣ ሁለት ጊዜ ሶስት ጊዜ አሪ ማንም የምር ልጅቱ እንታይ ምናምን አተማረችባት እያልኩ ነበረ በሰላም ተገላግላለች እና እህታችንን ልንጠይቅ ከቻ ሳብለናል እነ ፓንዳ እነ ኤልዱ እንደመጡ ኢንፎርሜሽን ስንሰማ እኛ ስለምን ይቅርብን አዎ የምር እንደውም በዚሁ አጋጣሚ እዚሁ ለምን የሆነ ነገር አናረጋቸው ተባባልን እናወጋን እነሱ ውስጥ ናቸው እያወሯት ነው ምናምን እኛ ደግሞ ገብተን የምናረገው አዲስ ነገር ይኖራል። ፋሚሊዎች ይሄ ቪዲዮ በእርግጠኝነት ነው የምነግራችሁ በጣም ለብዙ ሰው ማስተማሪያ ይሆናል። እና ደግሞ ፕራንክ ማለት ምን ማለት እንደሆነ ማሳየት ለምፈልገው ሰው ቀጥታ ሴንድ ነው የማረገው። ይሄ ባለፈው ነው አይተሻል፣ ቅቤ እንደዛ ደፍድፈው ፍቅር ነው ምናም ብለው አይተሻል። አንቺ ነሽ ሶፍት እየሰጠች ትንሽ። እኔ ትናንትና ቤቱ ቤቱ ሊያስገባት ያስገባ መኪና ይዛ መታ። በባጃጅ ያስገባችን የኔ ውድ የምር በዚሁ አጋጣሚ በአማርጌ አመሰግንሻለሁ። ግን እኔ ብቻ አወረውኛ እሷ ታውራስ። እና ፋሚሊ ዛሬ እንደምታዩት በራምላ ቤት ተገኝተናል። እነ ፓንዳም ውስጥ ናቸው። እና ትናንትና ደግሞ ትንሽ ባለፈው ደግሞ ዴቫን ትንሽ አበሳጭተውታል። ግን ቢሆንም እኔ አለሁልህ እንዳታስብ ብዬ ከጎንነ ይብላለች ብዬ እቤቷ አድርሼ ምን ብዬ እንዳትብዬ በቃ ፋርጌ ነው የምልሽ፣ እንደምታውቂኝ ያው ፋርጌ ይዤው መጥቻለሁ። እሷ ጋር እራሱ ስቆም እኮ ሌላ ውበት አልጨመርንም፣ አናስታውቅም፣ የሆነ ነገር አልተጨመረም። እና ፋሚሊ ዛሬ እንደምታውቀው እንትን የሚባል ነገር አለ ደግሞ በዚህ ላይ ምን ድስት ግጣሙን ያጥ አቦ ወይ ነኝ ንግግር እና ፋሚሊዎች መስክሩና እንደ እንግዲህ ኮሜንት ላይ አሁን አያጣም ተብሏል። እና ቲኑ ጋር ሆነን በጋራ ዛሬ የሚገራርም ተገደሉ ኦልሬዲ አልቆላቸዋል። ፍራንክ ምን እንደሆነ እናስተምራቸዋለን። አረላናላው እንደመጡኛ እንዳል እንደመጣንም አላወቁም። ገና አላዩንም። አሁን ረምላን ከጠየቀን በኋላ ከወደ እነሱ እንገባለን ማለት ነው። ፋሚሊ ተከታተሉን፣ ዛሬ ምን ምን እንደምንሰራ ታያላችሁ። እኔ የእናንተ መከታ ፏ ነው ማድረጋችሁ። ጋይስ ተከታተሉን፣ እንገባለን ለምን ነካሁት እስኪሉ ድረስ ማስተምሩ ምንድነው ማለትም ሊኖር ይችላል ወይ እኔ ምን ነው ባላ ሰብ ነው አረዲ ማማረን እስኪሉ ድረስ ነው። ፋሚሊ ተከታተሉ አብራችሁ ሌትስ ጎ ፋንዳ መጣንልህ መጣንልህ መጣንልህ። ፋንዳ ወይኔ ረምላ ግን ሳያምኗት የእኔ እናት እዚህ ነው ቤቷ። አይ ረምላ

ወይ ታሪክ ወይ ታሪክ ወይ ታሪክ። አልኮ ፓንዳ የሚባል ይሄም አይሰማም ገና ከመምጣቱ ተባረረ። ፓንዳ፣ ሰላም ለዚህ ቤት። እንዴት ናችሁ? እንዴት ነው የምገባው? እንኳን ማርያም ንቸውእንአንዴ መጀመሪያ ሰላም ነው በልሽ። እኔ እንኳን ለዚህ ያበቃል። ራሴን በጣም አሞኛል። አራስም አይደለች አራስ የምር በጣም የውአይ በሰላም ተገላገልሽ። ቀልድ ነው ግን፣ ለምን ማለት አንዳንድ የምትቀደድበትን ነገር ማወቅ አለ። ቆይ ታሪክ መጀመሪያ ምን አርጎች ነው? በእናትህ ልጅቱን በካርቶን ቆጠርኳት ነው እሷን ቆጠራት እኮ አሻንጉሊት ነው። ግን ቢሆንም በቃ ነው ብለህ ማሰብህ ራሱ በቃ እንዴት ነው እንትን የሚለው እኔ ደግሞ እንደዚህ አይነት ነገር እስካሁን ድረስ መረጋጋት ግን አይ ሰማ አለ ያን ኧረ አታልቅሽ፣ በቃ ተረጋጊ። ለምን ግን እሱ ሲጀመር ችግር አለበት ልጁ፣ ምን እንደሆነ አላቅም። ኧረ እኔማ ይጠልደውን። እሺ አሁን በጣም ላይ

እኔ የማደርገውን አሳኛለሁ ተው ችግር የለውም ተው ችግር የለውም እሺ ችግር የለውም ተው ችግር የለውም እንሰራልሃለን ለአንተ ለአንተ ችግር ረምላን እኔ አባብላታለሁ አንተ ግን ችግር የለውም እንዴ

የኔ ቅቤስ፣ እሽ፣ ችግር የለውም። ልጅ እንደዚህ እንደዚህ ታረጋታለህ። ቪዲዮ ሳሳየት ህትት ነው የምትለው። በሳቅ ይለቃታል። ተሰራልህ ስራ ምን እንደሆነ

ደግሞ በዚህ ያንድ ቀን አርባ ቀን አርባ ቀን ነው። አስብ የሚሰረጥት ይሻላል። የምር ነው እንደዛ። ግን ፋሚሊዎች የምር በጣም ዘመር ጥሩ ነው። እኔ በጣም የቀልድ አይደለም፣ የእውነት ነው። የከፋኝ ማለት እስካሁን ድረስ አይኔን ራሱ እያመመኝ ነው። አይኔ እንዴት እንዳበጠ ቪዲዮ ላይ አይታችሁት አልመቸም። በጣም ያስለቀሰኝ፣ በጣም ነው የተበሳጨኩትና ግን ደግሞ ደመላሽ ጥሩ ነው። እነዴባ እንግዲህ እንደነገሩ ከሆነ እናንተ ጋ ነው አብሬ ቪዲዮ የማየው። በደንብ አድርገውን፣ አንደፋድፈውልኛል። ብቻ በጣም ታይዋለሽ፣ ኑሩልኝ፣ ወላሂ። በፋሚሊዎቻችን በኩል እንግዲህ ክሰናል ብዬ ተስፋ አደርጋለሁ። ምክንያቱም ረምላን በጣም የምንወዳት በጣም እሷም ሲከፋት ማየት አንፈልግም። ከዚህ በፊት እኔንም እንደዚሁ ጠርቶ ቅቤ ቀብቶኝ ምናምን አሳብዱኝ ነበር። ጭራሽ ሱፍ ለብሽ ምናምን ነበር እና በቃ በጣም ተክኜ ነበር። ቲኖ ነች ከእንደገና ባጃጅ ይዛ መታ ወደ ቤት አስገባች ምናምንና ተውሆነ የሰይጣን ስራ ነው የሚሰራው

አረመቶ ማሪኝ ማለቱ አይቀር። ፋሚሊ ዛሬ እንደምታዩት በቃ ለረምላል ተበቀለኝ። ያው ለሰው ማለት ነው። አሁን ተረጋግተሽላ? አረ ተረጋግኩኮ። በቃ ተመለሰልኝ ቀንጀትሽ። እንዴ ፋሚሊዎቻችንን ሰላም ባያችሁና፣ እንግዲህ በቀጣይ ቪዲዮ ደግሞ በተሻለ ነገር እስከምንመጣ እንግዲህ የዴቫ ፋሚሊዎች አበጋር ነው። የአበጋር ቲዩብ ፋሚሊዎች በጣም ደስ ብሎኛል። በእርግጥ ትንሽ ጥሩ ሙድ ላይ አልነበርኩም ማለት፣ የሆነ ብዙ ፕራንክ እንሰራለን፣ በጣም ብዙ አይነት ነገር እንሰራለን፣ ግን እንደ ዛሬው ከፍቶኝ አያውቅም። የምሬን ነው የምላችሁ፣ በጣም ነበር የከፋኝ። እንግዲህ ደግሞ አልሐምዱሌላ ብድሬን መልሰውልኛል። እና ዴቫን ሁላችሁ ሰብስክራይብ አልኩ ታሳድጉት። በጣም አመሰግናለሁ። እኛም በጣም አድርገን እናመሰግናለን እ ፋሚሎች እንዳያችሁት ነው በትንሹም ቢሆን ለመመለስ ሞክረናል። ሳቋም ተመልሶልናል ልናል። የረምላይ እንግዲህ ትንሿንም እንግዲህ ፈጣሪ ያሳድጋል። እኛም ደስ ብሎናል። አንቺ ቤትም ስለመጣ ትንሿንም እንግዲህ ስለያየና ደስ ብሎናል። ስለአውሩግና ደስ ብሎናል። እና ፋሚሊዎች በቀጣይ ቪዲዮ፣ በተሻለ ቪዲዮ እስከምንመጣ ድረስ ሰላማችሁ ይዛ ባይ ባይ